ኦሪት ዘጸአት ምዕራፍ 8። እግዚአብሔርም ሙሴን ተናገረው፣ ወደ ፈርዖን ግባ እንዲህም በለው እግዚአብሔር እንዲህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆን የአገርህን ሁሉ በጓጉንቸሮች እመታለሁ። ወንዙም ጓጉንቸሮችን ያፈላል። ወጥተውም ወደ ቤትህ ወደ መኝታ ቤትህ ወደ አድጋህም ወደ ባሪያዎችህም ቤት በህዝብህም ላይ ወደ ወድጆችህም ወደ ቡሃቃዎችህም ይገባሉ። ጓጉንቸሮችም በአንተ በህዝብህም በባሪያዎችህም ሁሉ ላይ ይወጣሉ። እግዚአብሔር ሙሴን አለው፣ አሮንን በትርህን ይዘህ በወንዞቹና በመስኖቹ በውሃ ማከመቻዎቹም ላይ እጅህን ዘርጋ፣ በግብፅም አገር ላይ ጓጉንቸሮቹን አውጣ በለው። አሮንም በግብፅ ውሃዎች ላይ እጁን ዘረጋ ጓጉንቸሮቹም ወጡ። የግብፅንም ሀገር ሸፈኑ። ጠንቋዮችን በአስማታቸው እንዲህ አደረጉ፤ በግብፅም ሀገር ላይ ጓጉንቸሮችን አወጡ። ፈርዖንም ሙሴንና አሮንን ጠርቶ ጓጉንጀሮቹን ከእኔ ከህዝቤም እንዲያርቅ ወደ እግዚአብሔር ጸልዩልኝ፣ ለእግዚአብሔርም የሚሰዋ ዘንድ ህዝቡን እለቃለሁ አላቸው። ሙሴም ፈርዖንን ጓጉንቸሮቹ ከአንተ ከቤቶችህም እንዲጠፉ በወንዙም ብቻ እንዲቀሩ ለአንተ ለባሪያዎችህም ለህዝብህም መቼ እንድጸልይ አስታውቀኝ አለው። እርሱም ነገ አለ። ሙሴም አምላካችንን እግዚአብሔርን የሚመስል እንደሌለ ታውቅ ዘንድ እንደ ቃለህ ይሆን፤ ጓጉንቸሮቹም ከአንተ ከቤቶችህም ከባሪያዎችህም ከህዝብህም ይሄዳሉ፣ በወንዙም ብቻ ይቀራሉ አለ። ሙሴና አሮንም ከፈርዖን ዘንድ ወጡ። ሙሴም በፈርዖን ላይ ስላመጣባቸው ጓጉንቸሮች ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴ እንዳለ አደረገ። ጓጉንቸሮቹም ከቤት ከደጅም ከሜዳም ሞቱ። እንደ ክምርም አድርገው ሰበሰቧቸው፣ ምድርም ገማች። ፈርዖንም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔርም እንደተናገረ አልሰማቸው። እግዚአብሔርም ሙሴን አለው፣ አሮንን በትርህን ዘርጋ፣ በግብፅም አገር ሁሉ ቅማል እንዲሆን የምድሩን ትቢያ ምታ በለው። እንዲሁም አደረጉ። አሮንም እጁን ዘረጋ፣ በበትሩም የምድሩን ትቢያ መታው። በሰውና በእንስሳም ላይ ቅማል ሆነ። በግብጽ አገር ሁሉ የምድር ትቢያ ሁሉ ቅማል ሆነ። ጠንቋዮችም በአስማታቸው ያወጡ ዘንድ እንዲሁ አደረጉ፣ ነገር ግን አልቻሉም። ቅማሉም በሰውና በእንስሳ ላይ ነበረ። ጠንቋዮችም ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። የፈርዖን ልብ ግን ጸና፣ እግዚአብሔርም እንደተናገረ አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደ ተነሳ፣ በፈርዖንም ፊት ቁም፣ እነሆ እርሱ ወደ ውሃ ይወርዳል። እንዲህም በለው እግዚአብሔር እንዲህ ይላል፤ እንዲያገለግለኝ ሕዝቤን ልቀቅ። ሕዝቤንም ባትለቅ፣ እነሆ በአንተ በባሪያዎችህም በሕዝብህም በቤቶችህም ላይ የዝንብ መንጋዎችን እሰዳለሁ። የግብፃውያን ቤቶች የሚኖሩባትን ምድር ሁሉ በዝንብ መንጋዎች ይሞላሉ። በዚያን ቀን በምድር መካከል እኔ እግዚአብሔር እንደሆን ታውቅ ዘንድ በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሰምን ምድር እለያለሁ፤ በሕዝቤና በሕዝብ መካከል እለያለሁ። ይህም ተአምራት ነገ ይሆናል። እግዚአብሔርም እንዲሁ አደረገ። በፈርዖንም ቤት በባሪያዎቹን ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅም አገር ሁሉ ላይ ከዝንቡ መንጋ የተነሳ ምድር ጠፋች። ፈርዖንም ሙሴንና አሮንን ጠርቶ ሂዱ፣ በአገር ውስጥ ለአምላካችሁ ሰዉ አላቸው። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን እርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆኛ የግብፃውያንን እርኩሰት በፊታቸው ብንሰዋ አይወግሩም? እንምን እኛ ስለ እግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የሶስት ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ትሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ ጸልዩልኝ አለ። ሙሴም እንሆው ከአንተ ዘንድ አወጣለሁ። የዝንቡም መንጋዎች ከፈርዖን ከባሪያዎቹም ከህዝቡም ነገ እንዲሄዱ ወደ እግዚአብሔር ጸልያለሁ። ነገር ግን ለእግዚአብሔር ይሰዋ ዘንድ ህዝቡን እንዳይለቅ ፈርዖን እንደገና አያታለን አለ። ሙሴም ከፈርዖን ዘንድ ወጣ፣ ወደ እግዚአብሔርም ጸለየ። እግዚአብሔርም ሙሴ እንዳላ አደረገ። የዝንቡንም መንጋዎች ከፈርዖን ከባሪያዎቹም ከህዝቡም አስነሳ፣ አንድ እንኳ አልቀረም። ፈርዖንም በዚህ ጊዜ ደግሞ ልቡ ደነደነ፣ ህዝቡንም አልለቀቀም።